አሰላም አለይኩም ወረሐመቱላሁ በረካቱ አህለን ወሰሀለን። የሁላ ገብቻናል። ተከታዮቼ ዛሬ በኢድ ሀዲዬ አመጥቼላቸዋለሁ። ቪዲዮውን ኢዲት አድርጌው መቼ እንደምለቀው ስለማለቀው እስኪ አንዳንድ ጊዜ ሙዳችሁ ይሰርቃል ማለት ነው። በአንዳንድ ነገር ሙኡሚን መቼም ይፈተናል። ሙኡሚን ብዙ ነገር ያጋጥመዋል። ያው እንግዲህ ሙስሊም ተስፋ ይቆርጥ አይደለ። አልሐምዱ ልላህ ለሚመጣብንም ችግር ነገሮች ነገሮችን ማሳለፍ ነው ማለት ነው። ዛሬ ያው የኢድ ቀን እኔ ረፍት ስላልወጣሁኝ የኢድ ማታ ቤተሰቦቿ ጋር ሄዳ ነበር እና ሴት የዛ ነው ነው የዋልኩትን የኢድን ውሎ ማለት ነው። ቪዲዮውን ስትጀምሩ በላይክ ጀምሩ። ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። ሸር እያደርጋችሁ አብረን ወደፊት እንሄድ ይሻላ። አልሐምዱልላህ ለሁሉም ነገር ላለሁኝ የዓለም ጦርነት ወደ ጥሩ እንግዲህ ጦርነቱ አልቆ፣ ያው ረመዳን የዓለም ጦርነት በሉት። ከዛ ሁሉ ድካም ልፋት፣ እንግዲህ በኋላ ደግሞ እንግዲህ ወደ ቀልባችን ተመልሰናል ማለት ነው እና ዛሬ የኢድን ሀዲያ የለቀምኳትን ሀዲያ፣ አምስትም አስርም የለቀምኳትን፣ እኔ ለመጀመሪያ ጊዜ ስጦታ ስሰጥ ማለት ነው። ያው እንግዲህ ለኢድ ስጦታ አምስትም አስርም ለቅም ያለው ማለት ነው። ረፍት ባልወጣ ይኸው ለካርድ እንኳ አገኘሁ ማለት ነው። እና ውዶቼ አልሐምድልላ ለሁሉም ነገር ያው ትንሽ በጣም ከፍቶኛል። በጣም ትንሽ ከፍቶኛል። ቢከፋኝም እንግዲህ አልሐምድልላ እያልኩ ነው። እንግዲህ እስቲ ወደ ሀይድያው እንግባ ማለት ነው። የኛውን ካርቶን ስከፍተው እንግዲህ ያው ሀያ ብር አገኘሁኝ ማለት ነው። ያኛው ካርቶን ደግሞ ምን እንደሆነ እንደተሸጋላቅም ይሄ እንግዲህ የታሸገው ሁለቱ ካርቶን እና ሄኛው የታሸገው መካ ቤተሰቦቿ ጋር ሂደን የተሰጠ ነው ሀዲያ ነው ማለት ነው። እና ይችም እንደዛው ከመካ ያመጣሁት ሀድያናት። እነዚህ ሶስቱ የታሸጉት ከመካ ይዣቸው የመጣሁትና ሀዲያዎች ናቸው ስጦታዎች ናቸው። እና ያው ለካርድ መቼም እረፍታ ለመውጣት ያው ትንሽ ያው እኔ ካርድ ራሴ እየሞላው ስለሆነ ኔት የምጠቀመው ያው ለካርድ ይሆነኛል። አልሐምዱልላ ይህንንም ወድቆ አላገኘውም። የሀድያ የስጦታ ትንሽ የለውም። አንድ ሰው አስቦ መስጠቱ ነገር ነው። አምስት ብርም የሚሰጥ አለ አስር ብርም የሚሰጥ አለ። ሰው ያለውን ነው። ሀያ ብር በኢትዮጵያ እንግዲህ ስንት እንደሆነ በምንዛሪ አስቦት ማለት ነው። በዚህ ሀገር ትንሽ ይሄ ነገር ስነሳ በኢትዮጵያ ነው ማሰብ ያለብን። በኢትዮጵያ ብዙ ብረናት። ይችን ስከፍታት ደግሞ እንደዚህ ቁልፍ መያ እንትን እናት የቁልፍ የቤት ቁልፍ መያዣ ማለት ነው። ኢንሻላህ ቤት ሲኖረን ቁልፍ እንይዝበታለን ማለት ነው። ለጊዜው እንግዲህ እንደ ማስታወሻ ፖርሳችን ውስጥ ትቀመጣለች። እስኪ ይችን ደግሞ እንክፈታት። ውስጧ አምስት ብርናት አስር ብርናት ስንት እንደሆነች ማላቅም ብቻ ተቋጥራ ስለሆነ የተሰጠችኝ እስቲ ውስጧ ምንድናት እናያት ማለት ነው። አብሯት ቁልፍ አለ። ይሄ ቁልፍ እየከፈኩት ቁልፍ ማለት ነው። ቁልፍ አለ። እስኪ ጉዷ ትታይ ወይ። ጉድ አምስት ብር ብቻ ናት። አምስት ብር ብቻ አልሐምዱሊላህ፣ አልሐምዱሊላህ። ጀዛኩም ለኸይረን ይህንን ይሄንን የሚያጣሙንታል አልሐምዱሊላህ ነው። እያችዋት አምስት ብር ቁጥሯን እያሳየዋችሁ ነው። ቁልፍ አላት ያው ቁልፍ ጋ ነው ማለት ነው የመጣችው። እዚህ ጋር ታሽጎ ማለት ነው። ይሄ ሀያ ብሩ ከዚህ የወጣ ነው ከካርቶን ውስጥ የወጣ ነው። እንግዲህ ዝክርያት ይባላል። ይህ አስር ብሩ አንድ ሰው የሰጠኝ ነው። ለፈጡር የኢድ ቀን ከሰገዱ በኋላ ይመጡ የለ አንድ ሰው የሰጠኝ አስር ብር ነው ማለት ነው። ይሄ እንደዛው የእሷ ቤተሰቦች ናቸው። ማሻላ ሰው አክባሪ፣ ሰው ወዳጅ ናቸው። እስኪ ደግሞ እዚህኛው ካርቶን ውስጥ ምን አለን እናየው፣ ጉዱን እናየው አተሻሸጉ ማሻላ፣ ያምራል እንዴ! ነው የሚከፈተው? እንደዚህ ነው መሰለኝ። ሰውየው ገርስ ተብሎ ተገብቶ በረማማ በዚህም በገለብጣው ያው ነው በዚህም በገለብጠው ያው ነው ብሏል። እኔም አሁን በገለብጠው በገለብጠው ለኪ ካርቶኑ ብድግ ነው ማለት ነው። ይሄ ገራችን ደብተር የምናጣብቅበት ስቴፕለር ነው የሚባለው መሰለኝ፣ ከረሳሁት እንደዛ መሰለኝ። ከተሳሳትኩኝ ኮሜንት ላይ አስተካክሉኝ። በስቴፕራል ነው የተጣበቀው ይሄ ወረቀቱ ማለት ነው እስኪ ከውስጡ ስንት ብር አለው እናየው ከውስጡ ስንት ብር እንዳለው አላህ አለም ያኛው ካርቶን የከፈትኩት ሀያ ብር ነው ይሄኛው ደግሞ ማሻላ ተባረካላህ ማሻላ ተባረካላ ማሻላ ማሻላ ማሻላ ሰላሳ ብር ነው ያለው እስኪ ደግሞ ሌላ ውስጡ ምን ይኖረው ይሆን እስኪ ደግሞ ሌላ ምን ይኖረው ይሆን በነገራችን ላይ ስልኬና በጣም አቅርቤው ስለሆነ ብዙም እየታየ አይደለም። እኔ ለራሱ እየታየኝ አይደለም። ይሄ ደግሞ ምንድን ነው ልጄ? ፈጣሪ ሆይ ደረስልኝ የፊት እንትን መቀቢያ መሰለኝ። እኔ እናቴ ከፈጠረችኝ አላ ከፈጠረኝ እኔ ተተወለድኩ ጀምር እኔ የፊት የምንም ተቀብቼ አላውቅም። አልሐምዱልላ አላ በሰጠኝ ጸጋ ነው ማጌጠው። አላ በሰጠኝ ውበት ነው የምዋበው ማለት ነው። ይሄ ደግሞ ከረሜላ ነው። ሁለት ከረሜላ እና የፊት መቀቢያው። ይሄ ደግሞ ምን እንደሆነ አላቅም። እኔ እንጃ እንግዲህ ከመጥ እስኪ ልክፈተው እና ጉዱላው ምን እንደሆነ አላቅም። የወንድ ስዕል አለበት። የልጅ ስዕል ይሁን የወንድ ስዕል ይሁን ብላክቦርድ ማጥፊያ ይሁን ምን ይሁን አላቅም። ነጭ ነገር ነው። ውስጡ እንደምታዩት ነጭ ነገር ነው። ማድሪ ምን እንደሆነ አላቅም ግራ ይግባሽ እና ግራ እንዳጋባሽ እና ላይ ሀገር ያሰ እንዶ ምንድነው አለ ምንድነው አለ እንጂ ምንድነው ያልክ አያብኔ ማገነኔ ግባ እዛው እዛው ግባ። እነዚህ ደግሞ ከረሚላ ናቸው። አገራችን ከረሚላ እናቶቻችን ገዝተው በመቀነታቸው ቋጥረው የሚያመጡልን ከረሚላ ማለት ነው። ግን ደረቁ ከረሚላ ሳይሆን እርጥቡ ነው። ይሄ እርጥቡ ነው። ከረሚላ ነው። ይሄ ከረሚላ ወይም ሀለዋ እንደ ብቻው ከረሚላ በሉት ከረሜላ በሉት። ከረሜላ የያዙት ማለት ነው። ያ ሰላም ለዛው ይግባ። እንግዲህ እስኪ እንግዲህ አዎ ሀዲያው እንግዲህ አለቀ ተከፍቶ አለቀ። ይሄ ነው እንግዲህ ለኢድ ሀዲያ የሰበሰብኩት። እረፍት አለ ባለ መውጣት ያው ለካርድ አግኝቻለሁ ማለት ነው። ያው እኔ ኤንኤክስ ስለሆነ የምጠቀሙ አልሐምዱሊላህ እስከሚዘጉብኝ ድረስ እኔ እሱን የአምሳ ብር ካርድ ከመጣ ለሁለት ወር ይጠቅመኛል። ይሻላ እንግዲህ አምሳ ብር በሉት እዛ እዚህ ካርቶን ውስጥ ሰላሳ ብር አለ። እዘኛው ሀያ ብር አግኝት ያለው ማአውዳሪባ ካምሳ ሰብአይን እጅብካ ቢጣቃ ካላስ ሽተሪ እትኒን ሸሀር ካላስ በራህት የስተክዳም ያኔ ሁለት ወር ትጠቀማለሁ ማለት ነው። ማሻላ ተባረከላ። ይህንን የሚያጣው ስላለ አልሐምዱልላ ብዬ ዘመዶቿ እንደዚህ ሀዲያ ያለ ቅም ይመጣችኋለሁ ማለት ነው። ወድ ሆን ለገብ ቻናል ተከታዮች እስኪ እንግዲህ ሰብሰብ እና ጉዱን እናየው። እንደምታወት ነው ሰላሳ ብር ይህ ከዚህ ከጥቁሩ ካርቶን ያወጣሁት ማለት ነው። ከዚህ ከካርቶን ውስጥ ያወጣው ሰላሳ ብር እና ያ የፊት መቀቢያው ማለት ነው። እኔ ምን እንደሆነ አላውቅም። ፈጣሪ ከፈጠረኝ እኔ ምንም ተቀብቻ አላውቅም። አልሀሙድሊላህ ያው ሀዲያው ጋር መጥቶ ነው ማለት ነው እንግዲህ እንጠቀም ካለ ሰጣቸዋለሁ። ወይ ሴትዮ የሚፈልግ ከሆነ ሰጣታለሁ። ምን ከምጥለው። ይሄኛው ደግሞ የታሸገ ቅድም የታሸገው ሀያ ብር ማለት ነው ሀያና ሀያና ሰላሳ ሀምሳ እዚህ ደግሞ አምስት ብር አለች ለብቻው አምስት ብር፣ እዛ አስር ብር አለ። አዎ ካርድ ይሁን ገዛል ወይ ካርድ እገዛበታለሁ። የሆነ ማስታወሻ ገዛበታለሁ ከሁለት አንዱ ማስታወሻ ከገዛሁበት ያው መልሼ ቪዲዮ ሰራላችኋለሁ ማለት ነው። የእኔ ነገር እኮ አንዳንድ ጊዜ ሸጥ ያደርገኛል። በይካሌ ካርድ አመጣበታለሁ፣ በይካሌ ደግሞ የሆነ ሀዲያ ማስታወሻ ስ የሴትዮ የዘመዶች የሰጡኝ ብዬ አብዛ ግባ ግባ ተስተካከል እያልኩ እያስገባሁት ነው። ግባ እያልኩ ካርቶን ውስጥ እያስገባሁት ነው ማለት ነው። እንደዚያ ታሽጎ ታሽጎ ይህንንም እኮ በብር ነው የሚገዙት ካርቶኑን። ለማንኛውም ይህን ይመስላል የሁለገብ ቻናል ተከታዮቼ። ከዛ በኋላ በቃ እንደዛ አድርጌ ወደ ካርቶን ውስጥ አስገባዋለሁ ማለት ነው። በቃ ይህን ይመስላል የሁለገብ ቻናል ተከታዮቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እስኪ ደግሞ የኔ ደግሞ እዚ ይህን የእነሱን አለ ጀም ብላ አድርግና የኔን ላሳያችሁ ማለት ነው። የሆነ ደግሞ የሚያው እየተሰጠው ስለሆነ የኔ ደመወዝ ደግሞ የሀያ ጆሮ የመሰለች የሀያ ጆሮ የመሰለች ሀቄ በላይ ቤት ፈርጌ የሰራኋት ብሬ ናት። ይች ደግሞ ማለት ነው እኛ እንቀበላለን። ወደ ኢትዮጵያ ጆሮ ጆሮን እንላታለን። ግን እኩ ቦር ስለምናገኝ ደሞዝ ቦር ስለምናገኝ ማለት ነው። ቦር ቦር ደመወዝ ስለምናገኝ በቃ የሚደክመን አይመስለንም። ብሩ የሚያልቅ አይመስለንም። ላጥ ላጥ እናደርግና በቃ አሁን ኢትዮጵያ ይሄን እናገኘዋለን። አልሀምዱሊላህ እና ይሄን ይመስላል። የሁለገብ ቻናል ተከታዮቼ ሰብስክራይብ፣ ላይክ እያደርጋችሁ አበረታቱኝ ማለት ነው። ይቺ ደግሞ የኔው ደሞዜ ናት። ይቺ ናት ደሞዜ። ብዙ ብር የሚከፈለኝ እንዳይመስላችሁ። ያው እኔ በምንድነው በካፊል ስር ነው የምሰራው ይቃማ የገዛሁት በራሴ ብር ነው በውጡ ሰዓት ነው ይቃማ የገዛሁትኝ ዘጠኝ ሽር ያለ አውጥቼ የገዛሁት። ግን ደመወዜ ያው በገባሁበት መጀመሪያ በገባሁበት ደመወዜ ነው የምሰራው ማለት ነው። እና ይሄን ይመስላል የዛሬ ቪዲዮዬ። ያው እንግዲህ በከፊል ስል ስትሰሩ ደሞዛችሁ ያችሁ ይች ናት ማለት ነው። ይች ብቻ ማለት ነው። ከፍ አትል ዝቅ አትል ያችሁ ናት ያችሁ ናት። ተናዙል እንኳ ብጠይቁ ተናዙል አይሰጡም ማለት ነው። ያው እንግዲህ ይህን ይመስላል ዛሬ ቪዲዮ። ሰብስክራይብ ላይክ እያረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ላለው የሁለገብ ቻናል ተከታዮች፣ ባይ ባይ።